ጥሪ ወዲ ያቀርባል። ግን ኢትዮጵያ በበረከት የታደለች በትውልድ የታደለች በሀገርነት እምቅ ሀብትም ስላላት፣ ያንን ግን ትልቅ ችግር ሊፈጥር የቻለ ያለ መደማመት ያለ መስተካከል ነው። ስለዚህ ይህን ምክክር አሁንም ሰፋ አድርገን ቃል በገባ ነው። አሁን በተነጋገርነው ልክ ብንሄድ በጥራት የተሰራ እርቅ መጥቶ ሰላም እናድራለን ብዬ ነው እንደኔ ማሰብ። ከመማከር ሰላም አለ፣ ከመማከር ጥቅም አለ ሀማውጋተ መገናኘት ሰላም አለ። አለመገናኘት መገናኘት እያጋደለን እያፋጀን መጋደል ደግሞ ምንም ጥቅም የለም፣ ማጉደል እንጂ ማጥረፍ የለበትም። ተነጋግረን ህዝብ፣ ህብረተሰብ ውስጥ ያለ ችግሩን ተናግረን ይህ ችግሩን ደግሞ በምክክርና በመሪ እንድፈታ ተደርጎ ለወደፊቱ እዚህ የመጣ አካል ደግሞ የሰላም አምባሳደር ሆኖ ቃለ መሐላም ስለገባን እስከ ታይ ድረስ ደን ህብረተሰባችን በሰላም ወጥቶ በሰላም እንድገባ ብሔርን ሳይለይ ሃይማኖቱን ሳይለይ አብሮነት ኢትዮጵያዊ ብቻ በቂ ነው። ሰው በመሆኑ ብቻ በቂ ስለሆነ እጅ ለእጅ ተያይዘን የሀገራችን ሰላም ለማምጣት ያለውን ችግር ደግሞ ይሄ ይሄ ነው መቅረፍ አለበት ብሎ እስከ ፌዴራል ድረስ አሳውቆ ይሄ ለኢትዮጵያ ሕዝብ ይበጃል የሚል አቋም አስቀምጦ ለወደፊቱ አገራችን ሰላም እንዲሆንና ከድህነት ወጣ ወደ ብልጽግና እንዲገባ ምኞቴ ነው። ይሄ ችግር ካለ ችግር በምክርና በመመካከር ነው ችግር የምፈታ እንጂ በአፈሙዝ እና በመከዳደል የምገኝ ነገር የለም። እየተጎዳ ያለ የድሃ ልጅ ነው፣ ምስኪን ነው፣ መኖር ያጣው ገበሬ ነው፣ እንትን ነው። እኛ መንግስትን የሰላም በር ስለከፈተ በሰላም ግቡና ማንም ጋር እጅ ሰጡና የሚያስራቸው የለም፣ ምንም የለም፣ የሚጠየቃቸው የለም። ያሳለፋችሁት ሁሉ ይቅርታ ስለተባለ ተመለሳችሁና ወይ ቀደቀያቸው በነበራበት ኑሮ ትዳርን ያዙና በሰላም ግቡ እንለዋለን። ለብዙ ጊዜ የመጣውን ግጭት ለማቆምና ወደ ሰላም ለማምጣት በምክክር የሚሆን እንጂ በግጭት የሚሆን ነገር እንደሌለው መፍትሔም እንደማይገኝ ብዙሃን እያለቁበት ያለውን ነገር እንዳይቀጥል የምክክር ኮሚሽኑ ያዘጋጀው እስከታሽ ድረስ ያደርሳሉ።